ቢቀላልኩምና አላየሁትም። አሁን ነው አየሁት። ሰላም ሰላም፣ ውድ የዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰብስክራይብ፣ ላይክ፣ ሼር እያደርጋችሁ አበረታትም። ሰብስክራይብ ያካችሁ ላይክ ሼሪ ሼር ማርጉልኝ፣ ላይክ ማርጉልኝ። ላክ ስታደርጉ ብዙ ሰው እይታ እያየኛል። ከዛ በኋላ ሰብስክራይብ ያደርጉኛል ማለት ነው። ዛሬ አብርሃም እና ሩታ ጋር ሄዶ ተገናኙ አብርሃም እና ሩታ ተገናኙ ተገናኙ ማለት ነው። ስለዚህ በእውነት እኮ አብርሃም እና ሩታ አብሮ ሲሆን ብቻ ነው የሚያምሩት። እግዚአብሔር ዝም ብሎ ነው እንደዚህ እንደዚህ በቃ፣ እኔ ገብቶኛል። አብርሃም እኔ ብያለሁ እኮ አብርሃም ለስራ ነው ሴቶቹ የሚፈልገው፣ በቃ አዲስ ነገር አምጥተው መስራት ስለሚፈልግ ብቻ ነው እንጂ ከልቡ ከልቡ ሩታ ጋ ነው ማለት ነው። እኔ ለልብም ተጣሉ አልተጣሉም የሚያውቀው ጉዳይ የለም። የምናየው ነው የምፈርደው እንጂ የምናውቀው ነገር የለም። ለምን ከነሱ ጋር አብሮን አንወርም ና አናውቅም። ስለዚህ ያምራሉ፣ ያምራሉ ሁለቱ አብሮ ሲሆኑ ማለት ነው። አብርሃምም ዝም ብሎ ዛች ያቺ ጋ ያቺ ጋ ይተቃቀፋል ቺ ጋ እንደዛ እንደዛ ይሆናል እንጂ በእውነት ማለት ነው ኤርሜላውን እንደዚህ እንደዚህ አርጋ እንደዚህ አርጋ እንደዚህ አርጋ። በፍጹም ማለት ነው፣ በፍጹም ደግሞ እንደ ሩታ አትችልም። እንደ ሩታ አብርሃምን መያዝ የሚችል ሰው የለም። በእውነታችሁ የለም የለም የለም ማለት ነው። ለምንድን ነው አብርሃም እና ሩታውን አብረው ሲሆኑ የሚያምሩ አብርሃምን ምን የምንሌለ ጊዜ ሩታ ምን ምን የለፍ ይመስል ምልሮጅ ምን የማይታወቁ ጊዜ ሁለቱም የተገናኙ ስለዚህ፣ ከዚህ ተነስቶ አስቶ አብሮ ስለሚመጡ ብዙ መከራና እንትን ችግር ሲደርስባቸው ተቃቅሞ ያንን ችግር ስላሳለፉ የሚያምሩ አብረሽና ሩታ ነው። ወደዳችሁም ጠላችሁም ከሩ ኤርሜላ ጋር ይሁን። እንደውም እቺ ጭቅጭቅ ነው ጭቅጭቅ ነው እንደዚህ ሲቀጥል ደግሞ ሴት ልጅ ስለምትወድና ያኛን ትዳር ማቆም ስለምትፈልግ ብቻ ነው የምትጨቃጨቁም። ማቆም ስለምትፈልግ ማለት ነው። መቆም ካልፈለገች ራሱ ጉዳይ ምንም ሴንስ አይሰጣትም። ከማንም ጋሁም ከማንም ጋር እንትን ሲሆን ችግር የለባትም ስለማትፈልግ ማለት ነው። ስለዚህ አሁን አግኝቶ እሱ አግኝቶ አምሮበት በደምብ ለብሶ እንደዚህ ብሎ በመጡበት ሴቶች ማለት ነው ኖ ለፍቅርም አይሆኑም። ለምን ያኛን ችግር አብሮ ተጋፍጦ ስለማልመጡ ማለት ነው። ስለዚህ ያኛን ችግር አብሮ መቋቋም ስለማልችሉ ማለት ነው። አብርሃምም እኮ ይገባል። አሁን ሌላ ሰው ጋር ሲሰራ እይታ እየሞተ ነው ልክ ማለት ነው። ሮታ ጋር ሲመጣ እይታ አለ። እውነት ለመናገር የአብርሃም ቻናል እይታ አልሞተም፣ ሮታ ጋር ሲመጣ ማለት ነው። ለምን የሩታ ኦዲየንስም ተከፋብሎ ይሄ እንትን ለምን እንደዚህ እንደሚወጣ ታውቃላችሁ? በቃ ሩታ ተጎርታችሁ ብለው ስለሚያስቡት እሱ የሚያደርገው ነገር ነው እንጂ እሱ ከሚያደርገው ነገር ተነስቶ በቃ የርሜለት ስለሚጠሉ ማየት አይፈልጉም። በቃ አያዩም፣ ያኛ ቻላል ገብተው ማለት ነው። አና የሚላሉ በቲክቶክ ላይ ተቆራርጦ ምናምን ካላዩ በስተቀር አያዩ የሩታን ደግሞ በደንብ ነው ኮምፒሊንግ የሚያደርጉት ማለት ነው። እኩል ነው እንደሚታየው ትንሽ የሚበላለጥ ነው። እ አራት መቶ ሺ ተሸክሞ ከ250 ሺ እኩልን ነው የምታየው ማለት ነው ቱ የሩታ ዩቱብ እና ግን የሩታ ጋ ሲመጣ ከዛ በላይ ነው የምታየው። በጣም እይታ አለው ማለት ነው። ስለዚህ አብርሃም በቃ እስከዛ ትን ያለ ነገር አለ። አንተ እኮ እንደ ባል አልሆንክላትም። እግዚአብሔርን ይቺ ልጅ እኮ አንድ ቀንም እንደ ባል ሳንታ ከባክብ ዘጠኝ ወር ሙሉ ወለደች። አሁንም እዚህ ተኝታ እስክትነሳ ድረስ ኢባክ ቢያንስ ማለት ነው ተኝታ እስክትነሳ ድረስ ከሴቶች ካራክ ማለት ነው። እንደ ባል ሊቆጥር አይችልም ማለት ነው። በቃ በዚህ እንደዚህ አታ ሩታ ደግሞ ደስ ስለምት ፕራንክም አደረገች። ማየት አልችልም ብላምን ብላ እኔ እውነት መስለኝ፣ ግን ፕራንክ አደረገችው እና ገና እንደ አዲስ ፍቅረኛ ይቀፌኝ እንደዚህ አርግኝ እንደዚህ አርግኝ እንደዚህ አርግኝ ያልክ ማለት ነው እንትን ከምትሎ በቃ ፍቅር ስጣት እና እሷም ላ ሲታየ ድሮም ፍቅር እንድትመልስ አደርግ በልጁ ምክንያት የሆነ ነገር የሚቀየር የሚኖር አንተ እስከዛ የሆነ ነገር በቃ ባትሰራ ማለት ነው። ተው ሌላ ስራ እየሰራ ማለት ነው። በቃ ሩታ ከዚህ እስክነሳ ድረስ ጣብቃት፣ ከዛ በኋላ ሩታ እንትመለሳል በቃ ልቦ ተመልሶ ምናምን ብላ ተሳ እንድን አይምራውን ቀይራ ትመጣ አንተ ግን እሷ እንደዚህ ሆና ስተኛ ምናምን እሷ ከልጁ ጋር ስተኛ እንድን ስትሆን አራስ ሆና አንተ ሌላ ስራ ከሰራ መጨ የሚቅራት